ተስፋን መመገብ በአንዳንድ የኢትዮጵያ ማህበረሰቦች ረሃብ ባድ አይደለም የዕለት ተዕለት እውነታ ነው ግጭቶች ድርቅ እና ኢኮኖሚያዊ ችግሮች በሚሊዮን የሚቆጠሩ ቤተሰቦች ምግብ ለማግኘት እንዲቸገሩ አድርጓቸዋል ነገር ግን ተስፋ በቆረጡ ጊዜ ተስፋቸውን እነሱን በመመገብ መመለስ ይቻላል እንደ አውሮፓውያን አቆጣጠር በ2022 በሰሜን ወሎ በወልዲያና በራያ ቆቦ በግጭት ምክንያት የተፈናቀሉ ቤተሰቦች ምንም ነገር አልነበራቸውም። ብዙዎች ልጆቻቸው ተገቢውን ምግብ ከበሉ ቀናት አልፏል። እነዚህ አስታዋሽ ያጡ ሰዎች የተስፋ መቁረጥ ስሜት ውስጥ ነበሩ። ከዛ ሁሉ በኋላ ግን የምግብ እርዳታ እየመጣ እንደሆነ ተነገራቸው። እነሱም አስታዋሽ እንዳላቸው ተሰማቸው። በዕለቱ አሪፍ ሪሊፍ ከሀገር ውስጥ ድርጅቶች ጋር በመተባበር የምግብ እርዳታን አደረሰ። 250 ቤተሰቦችን ለመደገፍ ታቅዶ የነበረ ቢሆንም በአካባቢው የነበረው የምግብ ፍላጎት በመጨመሩ ምክንያት የምግብ እርዳታው መጠን በፍጥነት በማሳደግ ለ325 ቤተሰቦች እያንዳንዳቸው ዱቄት እንዲወስዱ ከፍተኛ ሥራ ተሠራ። እናቶች የዱቄት ጁንያቸውን ሲቀበሉ ፊታቸው ላይ የታየው ስሜት ከውስጣችን የሚጠፋ አይደለም። አመሰግናለሁ፣ ተሰጠው ጉዲያ፣ አመሰግናለሁ ይህ ምግብን መለገስ ብቻ ሳይሆን ተስፋን ማደስ እንደሆነ ግልጽ ነበር እያንዳንዱ እህል እያንዳንዱ ጆንያ ከምግብ እርዳታ በላይ ነበር ማንም እንደማይረሳቸው ጭምር ለማስታወስ ነበር ሥራው በዚህ ብቻ አላቆምም በ2023 አሪፍ በድጋሚ በደቡብ ወሎ ሐርቡ ወረዳ በጦርነት ለተፈናቀሉ 285 ቤተሰቦች የምግብ ፓኬጆች ማከፋፈል ችሏል በዚህኛውም አሪፍ ጥቂት አባወራዎችን ለመርዳት አቅዶ የነበረ ቢሆንም ፍላጎቱ ግን ከእቅድ በላይ ነበር። አሁንም ግን አሪፍ የቻለውን ሁሉ በማድረግ እነዛን ቤተሰቦች መታደግ ችለዋል። ከተረጂዎቹ እናቶች መካከል አንዷ እንደነገረችን ከሆነ እርዳታ ከማግኘታቸው በፊት ልጆቻቸው በቀን አንድ ጊዜ ብቻ ይመገቡ ነበር፣ አሁን ግን ያለ ረሃብ ማደር ይችላሉ። ኢትዮጵያ ውስጥ ምግብ ማድረስ ቀላል አይደለም። የዋጋ ግሽበት በየወሩ እየጨመረ ነው። ግጭቶች ጉዞዎችን አደገኛ አድርገውታል። ገጠራማ አካባቢዎች ላይ ያሉ መንገዶች እጅግ አስቸጋሪ ናቸው። ነገር ግን በጽናትና በአጋሮቻችን ትብብር አሪፍ እነዚህን ፈተናዎች በስኬት መወጣት ችሏል። ቁርጠኝነታችን የማይናወጥ ነው። የሚሰጠንን እያንዳንዱን እርዳታ በቀጥታ ለሕዝቡ እንደሚሰጥ ቃል ገብተናል፣ እናም አድርገነዋል። መቶ በመቶ ለምግብ የሚሰጠንን በጀት ለምግብ እርዳታ አውለነዋል። ይህ እኛን የተለየ ያድርገናል። በእያንዳንዱ የከረጢት ዱቄት ውስጥ ከምግብም በላይ የሆነ ነገር አለ። በችግር ጊዜም ቢሆኑ እንኳን ብቻቸውን እንዳልሆኑ ማረጋገጫ ነው። ይህ ተስፋ ነው መመገብ ነው።

እየለገሱና እንቅስቃሴውን ይቀላቀሉ። ለዜል የኢሜይል አድራሻችን ዶኔት አት አሪፍ ሪሊፍ ዶት ኦርግ መጠቀም ይችላሉ። ፔፓልን ከመረጡ ፔፓል ዶት ኤምኤ ስላሽ አሪፍ ሪሊፍ መጠቀም ይችላሉ። ካሻፕን ከመረጡ ደግሞ ዶለር ሳይን ዶኔት ፎር አሪፍ ሪሊፍ መጠቀም ይችላሉ። ስለ ድጋፉ እናመሰግናለን።